አሰብ ላይ የኮሪደር ፕሮጀክት እንሰራለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። አሰብ ላይ የኮሪደር ፕሮጀክት እንሰራለን። አሰብ በረሃማ እንደመሆኑ መጠን ዛፍ ተክለን ለኑሮ ምቹ እናረገዋለን ሲሉ ተናግረዋል። ጠቅላይ ሚኒስትሩ አሰብ በረሃማ እንደመሆኑ መጠን ዛፍ ተክለን ለኑሮ ምቹ እናደርገዋለን፣ አስውበን ገንብተን ብዙ ሰዎች እንዲኖሩበት እናረጋለን ሲሉ አስታውቀዋል። ይህንን የተናገሩትም ጠቅላይ ሚኒስትር አብይ አህመድ በትናንትናው ነው የተፎካካሪዎች ፓርቲ ስብሰባ ላይ ነው። ጠቅላይ ሚኒስትሩ ይህንን የተናገሩት በትናንትናው እለት የተፎካካሪ ፓርቲዎች ስብሰባ ላይ እንደሆነም ተሰምቷል። በዚሁም ጠቅላይ ሚኒስትሩ አሰብ ላይ የኮሪደር ፕሮጀክት ለመስራት ሀሳብ እንዳላቸውም ገልጸዋል። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ስትሆን ከዓለም በ53ተኛ ደረጃ ላይ ተቀምጣለች። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃን ስትይዝ ከዓለም ደግሞ 53ተኛ ደረጃ ላይ መቀመጧን አንድ ሪፖርት አመላክቷል። የዓለማችን ትልቅ የኑሮ ውድነት የመረጃ ቋት ወጠው አዲስ ሪፖርት እንዳስታወቀውም ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች አፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ ሲልም ገልጿል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ካለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም ካፍሪካ ውስጥ ካሉ ሀገሮች ደግሞ ቀዳሚ እንደሆነ ማስታውቋል። በሀገሪቱ የሚታየውን የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ ቀዳሚ እንድትሆን አድርጓታል ነው የተባለው። ይህም በተለይም ደግሞ በቋሚና በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱንም የሚያሳይ መረጃ እንዳለው ኤፒሲ ኒውስ ዘግቧል። በትግራይ ክልል ይአክል ወይም በቃ በሚል መሪ ቃል ሰላማዊ ሰልፍ ሊካሄድ መሆኑ ተሰምቷል። በነገው እለት ሰኔ 13 ቀን 2017 ዓ.ም ሁሉም የትግራይ ብሬዎችና አገልግሎት ሰጪ ተቋማት ዝግ ሆነው ህዝቡ ሰልፍ ወጥቶ ለተፈናቃይ ወገኖቹ ድምፅ እንዲሆን የትግራይ ክልል ጊዜያዊ አስተዳደር ካ ካቢኔ የመወሰኑም ተሰምቷል። ጊዜያዊ አስተዳደሩ እዚህ ውሳኔ ላይ የደረሰውም ጽላል ሲቪል ማህበረሰብ ምዕራብ ትግራይ በመባል የሚታወቀውና የምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንዲመለሱ አላማ አድርጎ የሚሰራው ሲቪክ ድርጅት ባቀረበው ጥያቄ እንደሆነም ተነግሯል። የድርጅቱን ጥያቄ የተቀበለው የትግራይ ጊዜያዊ አስተዳደር ካቢኔ ዛሬ ባስተላለፈው ውሳኔም ሁሉም የትግራይ ቢሮዎችና አገልግሎት ሰጭ ተቋማት ለነገ አርብ ዝግ እንዲሆኑና ሁሉም የክልሉ ነዋሪ የአክል ወይም ደግሞ በቃ በሚል መሪ ቃል የተጠራውን ክልል አቀፍ ሰላማዊ ሰልፍም ም ተቀላቅሎ በተለያዩ መጠለያ ጣቢያዎች ተጠለው ለሚገኙ ተፈናቃይ ወገኖቹ ድምፅ እንዲሆን ውሳኔ አስተላልፏል። ጽላል ሲቪል ማህበረሰብ ምዕራብ ትግራይ በተባለ ሲቪክ ተቋም ለነገ የተጠራው ሰላማዊ ሰልፍ ለዓለም አቀፍ መንግስታትና ተቋማት ብሔራዊ የሰላም ጥሪ የሚደረግበት እንደሆነም አዘጋጆቹ አመላክተዋል። በሌላ በኩል ከአዲስ አበባ መዳረሻውን መቀሌ ባደረገ የኢትዮጵያ አየር መንገድ ደህንነት አደጋ ላይ ለመጣል ተንቀሳቅሰዋል በሚል ለእስር የተዳረጉት እነ ጆን ዳንኤል የዋስትና ጥያቄ ላይ ቀጠሮ ተሰ ተሰጥቷል በከፍተኛው ፍርድ ቤትና በጠቅላይ ፍርድ ቤት የዋስ ወጥተን ክሳችን በውጭ ሁነን እንከታተል የሚል ጥያቄ ያቀረቡት እነ ጆን ዳንኤል ጥያቄያቸውን ከዚህ ቀደም በሁለቱም ፍርድ ቤቶች ተቀባይነት ባለማግኘቱም ለሰበር ሰሚችሎት ቅሬታ አቅርበው መታየት ጀምሮ እንደነበርም በትናንትናው እለት ጠዋት የሰበር ሰሚችሎት ቀጠሮ ሰጥቷቸው ነበር ይሁን እንጂ በአምስት ዳኞች መዝገቡን የሚመለከተው ፍርድ ቤቱ በትናንትናው ውሎ ዳኞች ባለመሟላታቸው ጉዳዩን ማየት እንዳልተቻለና ለሰኔ 15 ቀን ተለዋጭ ቀ ጠሮ እንደሰጣቸው ለማወቅ ተችሏል። ዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫና ናትናኤል ወንደሰን እንዲሁም ኤልያስ ደሪባ፣ የዲዳ ነጻነትና ኤሌኒ ክንፈ የተባሉ ስድስት ተከሳሾች ላይ የኢትዮጵያ አየር መንገድ ደህንነት አደጋ ላይ ለመጣል ተንቀሳቅሰዋል በሚል ነበር የቀረበባቸው ክስ ላይ የወንጀል ድርጊት እንዳልፈጸሙና ጥፋተኛ እንዳልሆኑ ከዚህ ቀደም ለችሎቱ መናገራቸው ይታወሳል። ከእነዚህ ተከሳሾች ውስጥ የዲዳ ነጻነትና ኤሌኒ ክንፈ የተባሉ ተከሳሾችም በዋስ መለቀቃቸው መዘገቦ አይዘ